የሶስት ሺህ ዓመታት ዕድሜን ያስቆጠረው ማር በግብፅ የቀብር ስፍራዎች ተገኘ። ማሩ አሁንም ጣፋጭነቱ የሚያስደምም ነው ተብሎለታል። ዛሬ በዚህ ቪዲዮ ከወደ ሀገረ ግብፅ የተሰማውና ጣፋጭነቱን ሳይለቅ ላለፉት ሶስት ስት ሺህ ዓመታት ያክል ሳይበላሽ የቆየውን የንም ማር እንዲሁም ለዚህ ያበቃውን አስደናቂ ሚስጥራቶች በሚገባ ትሰሙታላችሁ እናንተ ብቻ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አብዛኞቻችን የንማር ሳይበላሽ ለረጅም ጊዜ ሊቆይ እንደሚችል ግንዛቤው ቢኖረንም ዓመታትን ያስቆጠራል የሚል እምነት ግን የለንም። እንደው ቢቆይም እንኳን ወይ ይበላሻል ወይ ደግሞ ጣምናውን ያጣል በሚለው ነጥብ ላይ ልንስማማ እንችላለን። ከወደ ሰሜን አፍሪካዊቷ ሀገር ከሆነችው ግብጽ የተሰማው አስደናቂ ክስተት ግን ፍጹም ከዚህ ተቃራኒ የሆነ እውነት ነው። የንማር ልዩ ባህሪያትን በድጋሚ በአስገራሚ ሁኔታ አረጋግጦታል ነው የተባለው። በግብጽ የሚገኙት ጥንታዊ የቀብር ስፍራዎች የዚህ ክስተት መገኛዎችም ናቸው። በዚህ የቀብር ስፍራዎች ውስጥ ላለፉት ሶስት ሺህ ዓመታት ያህል የተቀመጠ ማር አሁንም ሳይበላሽ መገኘቱ የሳይንስ ሊቃውንታትን በእጅጉ አስገርመዋል። የማር ረጅም ዕድሜ ሚስጥርም በኬሚካላዊ ቅንብር ውስጥ እንደሚገኝ የዘርፉን ባለሙያዎች የተለያየ ትንታኔን ሰጥተዋል። ማር የውሃ መጠኑ በጣም ዝቅተኛ ሲሆን ከፍተኛ የስኳር ይዘት እንዳለው እንዲሁም አሲዳማ በመሆኑ ባክቴሪያዎችና ረቂቅ ተዋሳት በሱ ላይ እንዳያድጉበት ያደርገዋል ነው ያሉት። ይህ ተፈጥሯዊ ሂደት ማሩን ለረጅም ጊዜ እንዲቆይ የሚያደርግ እንደ መከላከያ ወይም ፕሬዘርቬቲቭ በመሆኑ ያገለግላል ነው የተባለለት። በመግቢያችን ላይ እንደገለጽ ነው፣ ምንም እንኳን ማር የማይበላሽ ወይም አይበላሽም የሚለው አባባል የተለመደ ቢሆንም የሳይንስ ሊቃውንታት ይህ ማር ይህንን ያህል ረጅም ዕድሜ እንዲኖረው የረዳው የግብፅ የቀበር ስፍራዎች ውስጥ የነበረው ደረቅና ከውጭ አየር ተጽዕኖ የጸዳ መሆኑ አስተዋጽኦ እንዳለው ገልጸዋል። ይህ ሁኔታም ማሩ ጥራቱን ለመጠበቅ ወሳኝ ነበርም ብለዋል። ይህ ግኝት የማር ልዩ የተፈጥሮ ከማሳየቱም በላይ የጥንት ግብፃውያን ሕይወት አስፈላጊ የሆኑ ቁሳቁሶች ለዘለቄታው የማስቀመጥ የነበራቸውን ጥልቅ ግንዛቤ ፍንተው አርጎ ያሳየ ነው ነው የተባለው። እጅግ በጣም ያስገረመው ሁኔታ ደግሞ አሁንም ድረስ ለምግብነት መዋል መቻሉ ነው። ይሁን እንጂ በታሪክና በሳይንስ ምርምር ረገድ ያለው ጠቀሜታ እጅግ በጣም ከፍተኛ በመሆኑ ከጣሙ በላይ ትልቅ አበርክቶታለው ነው የተባለው።